አስቡት ከረጅም የድካም ቀን በኋላ ወደ ቤታችሁ ስትመጡ ባለቤታችሁ ፈገግ ብላ ራት አዘጋጅታ ቤቱም ጸጥ ብሎ ይጠብቃችኋል። ነገር ግን በዚያ ፈገግታ ጀርባ ልብ የሚሰብር ነገር ተደብቋል። ይህ የአቡ ጣልሃና የኡሙ ሱለይም እውነተኛ ታሪክ ነው። እምነትና ልበ ሙሉ ትዕግስትን የሚያሳይ ነው። ባለቤቱ ኡሙ ሱለይም አብዛኞቹን ትዳሮች ሊያፈርስ የሚችል ሚስጥር ይዛ ነበር። ትንሹ ልጃቸው ከሰዓታት በፊት መሞቱን ሆኖም ግን በሰላም ተቀበለችው። እራት አቅርባለት ጠበቀች። ለምን? ልባቸው ከመሰበሩ በፊት በመዲና የነበረው ሕይወት ሰላማዊና ደስ የሚል ነበር። ታላቁ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ አቡ ጠልሐም የእንጀራ ልጁን አቡ ዑመይርን ከልብ የወደው ነበር። በጠንካራ እምነቷ የምትታወቀው ኡሙ ሱለይም ልጁ ጠዋት ጠዋት ከቤታቸው ውጪ እርግብ ሲያሳድድ ትመለከት ነበር። ጎረቤቶች የልጁን አስደሳች ሳቅ ፀሐይ ሳትወጣ መስማት ልምዳቸው ነበር። በቤቱ የሰፈነው ደስታ ኑሯቸው ሁሉ አላህን የሚያመሰግኑበት ንጹሕ በረከት ነበር። አንድ ቀን ከሰዓት በኋላ አቡ ዑመይር ትኩሳት ያዘውና በፍጥነት ከፍ አለ። ፀሐይ ስትጠልቅ ትንሹ ደረቱ ንፋስን እንደምታሸንፈፍ ትወጣና ትወርድ ነበር። ኡሙ ሱለይም በጸሎት ግንባሩን በመጥረግና የቁርአን አንቀጾችን በሹክሹክታ በማንበብ ልጇን ስትረዳ ቆየች። በመጨረሻም ትንፋሹ ቆመና ነፍስ ወጣች። በሚያስደንቅ መረጋጋት የልጇን አስክሬን ራሷ አጥባ ነጭ በሆነ ጨርቅ ከፈነችውና በቤተሰቡ መቃብር ቀበረችው። ጩኸትም ሆነ ሞደቅ አልነበረም። ከተማዋ በዕለት ተዕለት ህይወቷ ቀጥላለች። እሷ ግን በዝምታ እንባታ ፈስ ነበር። አሁን ደግሞ የማይቻለው ክፍል መጣ። አቡ ጣልሃ ከመስጂድ የሚመለስበት ሰዓት ደርሷል። አብዛኞቻችን ወዲያውኑ ዜናውን እንናገር ነበር አይደል? ኡሙ ሱለይም ግን ተቃራኒውን አደረገች። ኡሙ ሱለይም በጥልቅ አሰበች። ባሌ አሁን ከጸሎት ነው የመጣው፣ ልቡም ሰላም የሰፈነበት ነው። በዚህ ቅስፈት በሐዘን ባስደነግጠው የአላህን ውሳኔ ሊጠይቅ ይችላል። መጀመሪያ ይረፍ ይብላና፣ የአላህን ስም ያስታውስ። የሚወደውን ተምርና ወተት አዘጋጀችለት። ራሷን አሳምራ ሽቶ ተቀባች እና በቤቱ መብራትን አበራች። አቡ ጠልሃ የዕለቱን ድካም ይዞ በሰላም ወደ ቤት ገባ። በሉ ስለ ቀኑ አወሩ፣ እናም እርሱ ተኛ። ከዚያ በኋላ ነበር ኡሙ ሱለይም በቀስታ እንዲህ አለችው፦ አቡ ጠልሃ አንድ ሰው ዕቃ ቢያበድርህና በኋላ ተመልሶ ቢጠይቅህ ምን ታስባለህ? እርሱም ባለቤቱ የመውሰድ ሙሉ መብት አለው ብሎ መለሰ። እርሷም መለሰች፣ እንግዲያውስ አላህ ያበደረንን ስጦታ መልሶ ወስዷል። አቡ ዑመይር ወደ ጌታው ተመልሷል። የለቅሶ ድምፅ ተሰማ፣ ግን ከእርሷ ሳይሆን ከባሏ። በዚያ ታላቅ ድንጋጤ ውስጥ እንኳን የአቡ ጣልሃ አይኖች በባለቤቱ እምነት በማይናወጽ ጽናት ተደመሙ። አቡ ጠልሓ ወዲያውኑ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመሄድ የሆነውን ሁሉ ዘረዘረ። ነቢዩም ሰለላሁ ዐለይሂ ወሰለም በሰሙት ታላቅ ትዕግሥት ተደመሙና እጃቸውን አንስተው እንዲህ ብለው ዱዓ አደረጉ፤ አላህ ወይ በትዕግሥታቸው ምክንያት ባርካቸው እናም ከሳቱት ነገር የተሻለ ስጣቸው። ያቺ ታላቅ ዱዓ ሁሉን ነገር ለወጠች። ከአንድ ዓመት በኋላ ኡሙ ሱለይም ዓብዱላህ የተባለ ወንድ ልጅ ወለደች። ይህ ልጅ በነቢዩ አስተምህሮ ስር ያደገ ሲሆን በኋላም ታላቅ ምሁር በመሆን በሺዎች የሚቆጠሩ ሰዎችን አስተምሯል። ጸሎቱ ፍሬ አፍርቶ ዐብደላህ ከአቡ ዑመይር የተሻለ ነበር ተብሎ ተመሰከረለት። የኡሙ ሱለይም ድርጊት ከሐዘን መሸሽ ሳይሆን በጽኑ እምነት ላይ የተመሰረተ ሆን ተብሎ የተደረገ ውሳኔ ነበር። በተረጋጋ ልብ የሚታለፍ ስቃይ የወደፊት የአላህ ምህረትና በረከት መሰረት እንደሚጥል ታምናለች ምናልባት የእናንተ ፈተና ሞት ላይሆን ይችላል። ከስራ መባረር፣ በሽታ ወይም የተበላሸ ወዳጅነት ሊሆን ይችላል። የእርሷ ትምህርት ግን ሁሌም አንድ ነው። ችግሩን ወዲያውኑ ከመናገራችሁ በፊት ለትንሽ ጊዜ ቆም በሉ፣ ተንፍሱና ልባችሁን በአላህ እምነት አጽኑት። ታሪኩ ኡሙ ሱለይምን ልጇን ብቻዋን ቀብራ ከሰዓታት በኋላ ለባሏ ፈገግ ያለች ሴት እንደሆነች ያስታውሳታል ያልተጎዳች በመሆኗ ሳይሆን ከፍርሃታችን የተሻለ ማጠቃለያ አላህ እንደሚጽፍ ስላመንሽ ነው። በሚቀጥለው ጊዜ ሕይወት ውድ የሆነን ነገር እንድታስረክቡ ሲጠይቃችሁ ያበራችሁን መብራት ያቀረበችውን ምግብ እና ከዚያ በኋላ የተከተለውን መረጋጋት አስቡ። መጀመሪያ አመኑ፣ ሁለተኛም ተናገሩ። ምናልባት የሚሰጣቸው ሽልማት አዲስ ልጆች ላይሆኑ ይችላሉ ሆኖም የውስጣዊ መረጋጋት እንደ መሪ ሲያገለግላችሁ በህይወታችሁ ውስጥ የበረከት ምንጭ ሆኖ ይፈሳል።